አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ድና የተከበራችሁ የት ቤተሰቦችን እንዲናቸው በማናቸውወይ ሰላም ነኝ ሁላችሁንም ሰላም ብያለ ሁዳ ሀገር የልዥ በ ያላችሁበት አላህ ይጠብቃችሁ ማለት ነው። ላይክ ሸር ሰብስክራይብ እያረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት የአቡበከር አስድቅ የህይወት ታሪክ ነው ማለት ነው። የመጀመሪያው ለፈጣሪ ታማኝ የሆነና ከመሐመድ ቢህ የእስልምናን መልእክት ሲሰብክ የነበረ ሰው ነው። እሱ ከአረሽ እሱ ከአረሽ ሙበሽር የመጀመሪያ ሰውና በፈጣሪ ህግ በትክክል ይመሩ ከነበሩት ከሊፎች አንደኛው ነው። የመጀመሪያው ስሙ አብደላህ ካባ ነበር። የእስልምና ሃይማኖት እየተስፋፋ ከመጣና እስልምና ከተከበለ በኋላ ነቢ አብድላህ የሚባል ስም ሰጡት። አብሮት ያለ ሰው አቡበከር ይባል ነበር። እንዴ ስዲቅና አል አጤቅ የጀሚል ኦል ቁርአን በመቅራት ይታወቅ ነበር። ከነዚያም ታዋቂና አንደኛ አል ስዲቅ ነበር። የትውልድ ሁኔታ አቡበከር የተወለደበት በመካ ውስጥ የዘሆን ትዕይን የሚባል ክስተት በአምስት መቶ ሰባ አንድ ከማከስቱ ሁለት ዓመትና ብዙ ወራቶች በኋላ ነበር። እሱ የሚታወቅበት በተአምራዊ ድርጊቶችና የተቋቋማቸው ትላልቅ ፈተናዎች ስላለፈች ነበር። አቡበክር አቡበከር ከነብዩ በሶስት አመት ያነሳሉ። ገጽታቸው ቀይ ቆዳና ለስላሳ ሰውነት ያላቸው ቀይ ፊት፣ ያልፎ አልፎ የበቀለ ጺም፣ ወደ ውስጥ የገቡ አይኖች እና ትልቅ ግንባር ያላቸው ናቸው። ቤተሰቦቻቸው ከባኑ ታይም ጎሳ ጀምሮ በመካ ውስጥ ትልቅ ቦታ ነበራቸው። ሰዎቹ ጋር በንግድ ላይ ሲሰማሩ የነበሩና ማህበራዊ ግንኙነት ሰፊ ያለ የባህል ትስስር የነበራቸው ናቸው። የአቡበከር ዘር አመጣጥ ከመሐመድ ፒህ በሙራድ ፒካፕ ቤተሰብ ጋር የድምፅ ትስስር አላቸው። የእናታቸው ስም ኡሙል ሀይር ስልማ እና የአባታቸው ስም ብቁር ይባል ከታዋቂ የመካ ሰዎች አባቱ የአቡበከር ከሊፋ ና ሞት ካዩ ሰዎች ናቸው ብዙ ጋብቻዎችን ፈጽመዋል። በልጅነት እድሜያቸው የመጀመሪያዋን ሴት ቆተይላ ቢንት አብደል ዙለን ያገቡ ሲሆን ከዚችም ሴት አብደላህ የተባለ ወንድ ልጅና አስማ የተባለች ሴት ልጅ ወልደዋል። አይሻ፣ አብዱራህማን፣ ኦሙ ሩማን ከተባለች ሚስታቸው ኦሙ ኩልሱም፣ የሀቢባ ወልድ ባት ሀረጃ ኢብን አይዲ በመዲና ውስጥ ካገቡ ሚስታቸው የተወለደች ልጆቻቸው ነች። መሀመድ የተባለም ልጆች አስማ ከተባለች ሚስታቸው የተወለደ ነው። ከእስልምና ቀደም የነበረ ህይወቱ፤ አቡበከር እስልምናን ሳይቀበል በፊት በሰዎች የሚወደድና በሚደነቁ ሰዎች ታዋቂ ነበር። በዚህ ህይወት ቆይታ ውስጥ ከይፈላቸው ነበር። የዲን ገንዘብ አስናክ ነበረት። ይህም በመካ ውስጥ እንደ ካሳ ተደርጎ ይታይ ነበር። እንደ ቀዲሞቶቹ የመካ ታዋቂዎች ሰዎች ለዝርግ ንግድ እውቀትና ድርሰቱ ታዋቂ ነበር። በልብስ መረቀት እና ሽያጭ ላይ ተሰማርቶ ነበር። ካፒታሉም ለአርባ ዲርሃም የነበረና የነበረ እና አብዛሀኛው ካፕታሉ ለእስልምና ተግባር ያውል ነበር ወደ እስልምና ሃይማኖት የገባበት አቡበከር ከከዲቻ ቀጥሎ ለነብዩ የመጀመሪያ የእምነት ተከታይ ሰው ናቸው በመካ ውስጥ የነበረ እና በመካ ዘመን ዘመን ነበሩ። ጎሳዎች እስልምናን ሃይማኖት እንዲቀበሉ ጫና ይፈጥሩ ነበር። በሌላ በኩል ተስፋ የቆረጡ እና እድሜያቸው ሳይደረስ ለእንግልትና ያለ እድሜ ለሴተኛ አዳሪነት የተጋለጡ ባሪያዎች ከነበራቸው ችግር ይታደጓቸው ነበር። የነበረውን ሀብታም ለእንግልት የተጋለጠ ባሪያዎችን ለማግዛት እና ነፃ ለማውጣት ይጠቀሙበት ነበር። እንደ አይሻ አባባል አቡበከር ከነብዩ ጋር ለአስራ ሶስት ዓመታት በመካ ውስጥ ይኖሩ እና ትእዛዛቸውን ከተቀበሉ በኋላ አገሩን ለቆ ከሳቸው ጋር በመሰደድ ሲያስተምር ቆይቷል። በመንደሩ ሁድ እና ዘመዶቹ በተባለው ጦር ሜዳ ላይ ተሳትፏል። በሙሬሲ ቁረይሽ፣ ሀይበር፣ መካ፣ ሆነይን እና ጣይፍ ውስጥ በትዲርና ተሳትፏል። የከሊፍነት የመሪነት ቆይታ የሚናቸው ነቢዩ መሐመድ በአስራአራተኛው ሂጅራ ታመው ሰኞ ጁን ስምንት ስድስት መቶ ሰላሳ ሁለት ህይወታቸው አልፏል። ከዚያም አቡበከር በአብሮቻቸው እና በተለያዩ በዑመር የተመረጡ ሰው ናቸው። አቡበከር በመስጂድ ውስጥ ለነብዩ ከሊፍነት ሲመረጡ ባደረጉት ንግግር እኔ ከእናንተ የምሻል አይደለሁም፣ ነገር ግን መሪያችን እንዲሆን ሁኛለሁ። ግዴታዬንም በቅንነት መወጣት እንዲችል ርዱኝ። ብሳሳት አስተካክሉኝ። እኔ አላህን መልእክተኛ መልእክተኞቹን እስከተከተልኩኝ ድረስ ተከተሉኝ። በድምፅ መሪነታቸው አያስፈልገኝም። አቡበክር እንጽናናኛ የድሃ ግብር መክፈል አይኖርብንም እያሉ በሚሉ የሀሳብ ነብዩ ላይ ጦርነት አወጀዋል። በዚህ ባህሬን ኢማን ወዲቋል። በዚህም ሄራ አጅሚዲን እና አመንባ የተባለ ሀገር በዘመኑ በነበረ ጦርነት ወደ እስልምና ሀገር ቀላቀሏቸዋል። በዚህም ኢራቅን የተቆጣጠረ እና ከሶርያ የነበራቸው ዋና ከተማ የተወሰደችበት ቀን ነበር። አቡበከር ያረሙክ ጦርነት በነበረ ጊዜ ሞቱ። አቡበከር በዛይንድ ቢን ሳቢት ሰብሳቢነት ሁሉንም የቁርአን አንቀጾች እንዲሰበስቡና እንዲደራጁ ማድረግ ችለዋል። አቡበከር ሲታመሙ ከእና ህመማቸው ወደ መዲና ከስደት የተመለሱበት ጊዜና ኦማር ዑመር እንዲ ሲያጸናኑላቸው በጁማዳ አልታኒ በ13 ኤች ጋብዛቸዋል። ተከታታዮቻቸው በመማከር ኡማር ለካሊፍነት ምቹ የሆነ ሰው እንደሆነ አረጋግጠዋል።